የጅማ ከተማ የኮሪደር ልማት ስራዎች ከተሞችን ከማስዋብ እንደዚህ ባለመልኩ ከማስዋብ ባሻገር የተለያዩ የፈጠራ ስራዎች የወጡበት እንደዚሁም ደግሞ የስራ እድል ለወጣቶች ለበርካቶች የስራ እድል የተፈጠረበት ነው። አሁን ያለሁበት ስፍራ ጅማ ፈረንጃ አራዳ ወይም ፋርሚል ተብሎ በሚጠራው አካባቢ ይገኛል። ይህ ስፍራ በኮሪደር የልማት ስራዎች ካጌጡ፣ ካማሩ አካባቢዎች አንደኛው ነው። ከኋላ እንደምትመለከቱት ደግሞ አካባቢው ከማማር ከማጌጥ ባሻገር ለወጣቶች የስራ ዕድል የፈጠረ ነው። ወደ ከተማ የሚመጡ እንግዶችን ጨምሮ የከተማዋ ነዋሪዎች ፎቶ ለመነሳት የሚመርጡት ስፍራ ሆኗል። ከፎቶግራፈሮቹ ጋር ቆይታ አድርጋል። ከተማችን በአሁኑ ሰዓት ላይ ውብ ና ለኢንቨስትመንትም ሆነ ለከተማ ከሌላ ሀገር ለሚመጡ ዜጎቻችን ወይም ከሌላ ሀገር ከክፍለ ከተማ ለሚመጡ ሰዎች ምቹና ጥሩ ውብ ሆና ቀርባለች እና የኮሪደር ልማት ውብ አድርጎልናል ከተማችንን። በመቀጠል ደግሞ የስራ እድሎችን ፈጥሮልናል። እኛ ካሜራ ማኖች ነን። እዚ አካባቢ ላይ የጂማን ገጽታና ማስታወሻ ለሚፈልግ ሰው ለየት አዘጋጅተናል ካሜራ አዘጋጅተን ጥሩ የሆነ ማስታወሻ እየሰጠናቸው እዝቹ እኛም ስራ እንሰራለን። ዜጎችም አንዳንድ ማስታወሻ የጅማ ማስታወሻ ይዞ ይሄዳሉ ማለት ነው። ከዚህ ቀደም ቦታው የታክሲና ሰው የሚመላለስበት ቦታ ነበረ፣ የስራ ቦታ ነበረ። አሁን ደግሞ በኮሪደር ልማት አማካኝነት በጣም ብዙ ነገር ተሰርቶልን ለስራ እድል ፈጥሮልናል። እኛ በጣም ነው የምናመሰግነው። ያው ከድሮ አንጻር ብዙ የተሻሻለ ነገር አለ። እንደዚህ ወክለ ለማድረግ ልጅ ይዞም በመውጣት መኪና አቧራ መንገድ ምናምን አለ። አሁን ላይ ለሰው የተለየ መንገድ ለብቻ ወክ የምናረግበት ቦታ ተመችቶልና አሪፍ ነው። ከታች ጀምረ ፎቶ የተነሳ ነው የመጣ ነው አሪፍ ነው። በአጠቃላይ ከተሞችን እንዲህ ባለ መንገድ ያስዋበው የከተማ የኮሪደር ልማት ስራ ከከተሞችን ከማስዋብም የተሻገረ አላማ ያለው ነው። ቆየት ያሉ አካባቢዎችን ህንፃዎችን የማደስ የማስዋብ እንደዚሁም ደግሞ ከአሁኑ ትውልድ ጋር እንደዚሁ ከቀጣዩ ትውልድ ጋር የማስተሳሰርን ስራ የሚሰራ የልማት ስራ ነው። እንደሚታወቀው እንግዲህ የኗሪዎችን የኑሮ ሁኔታ ዘመናዊ ያንሆና ዲዛይን እንዲኖራቸው ከማስቻሉም ባሻገር ለበርካቶች የተለያየ እድል ያመጣ የልማት ስራ ነው።